ደህና ናቸው እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ለየት ባለ ቪዲዮ ነው የሆነ ምኩራብ ነው ሳምንት አንዳንድ አንድ ቪዲዮዎች እያየው ነበር ነው የሆነ ደስ የሚል የማታ ሁልንተኛ ስንል አጠገባች የሚቀመጥ መብራት የሆነ አሪፍ ድም ላይት የሚመስል ያለው ቆንጆ ውበት ያለው ነገር እያየው ነበር። አንዳንድ አንድ ቪዲዮዎች እያየው ነበር ነው እሱን ነው ነው እሞክራለሁ። እንዴት እንደሚያምር አብረን እናያለን። እና እሱን መስራት ለሚያስፈልገን አንድ ማንካ እርድና ከዛን አንድ ብርጭቆ ከዛን ለብርጭቆችን የሚያክል አንድ ግማሽ ለብርጭቆች አንድ ግማሽ የሚያክል ውሃ፣ ከዛ የስልካችን ፍላሽ ምን ስልካችን መብራቱ ማለት ነው የመብራቱ ማለት ነው። እና እሱን ተጠቅመን ምን አይነት እንትን እንደሚሰጠን መብራቱን አጥፍተን እንደምንሞክሩ በጨለማ ሲሆን ውበት በይበልጥ ውበት ያለው ማለት ነው። እና ምን እንደሚመስል አብረን እናየዋለን። የሚያስፈልገኝ አንድ ማንኪያ እርድ እና የስልኪን ፍላሽ ከዛን፣ አንድ ብርጭቆ ነን ለብርጭቆ ግማሽ ከግማሽ ትንሽ ቢበልጥ አሪፍ ነው፣ እና ለዛ የሚሆን ውሃ፣ ከዛን መብራቱ እናጠፋው እና ምን አይነት እንትን እንደሚያሳየን አብረና የዋለን፣ ውዶች። ይህ ውዶች፣ አሁን እንቀጥላለን። የጭ ላይ ማለት ነው። አሁን ፍላሽ አብርቻለሁ፣ ስልኪን ፍላሽ። መብራት አጥፍቻለሁ በነገራችን ላይ ነው። የስልክ ፍላሽ ብቻ ነው ያለው። ከዛ ውሃው ጨምርና አርዱ ጨምራለሁ። ይታያችኋል ብዬ ተስፋ ያደርጋለሁ አሁን

እና ውዶቼ ይሄን ይመስላል። በጣም የሚያምሩበት ያለው መኩሩት ትወድታላችሁ ብዬ ተስፋ አደርጋለሁኝ። ይመቻችሁ። በጣም ነው የወደድኩት እኔ። ካጠበቅኩት በላይ ሆኗል ና መኩሩት የምር በጣም ያምራል። በጣም ከሚባለው በላይ ማለት ነው። ካስብኩት በላይ ነው የምር። እና መኩሩት ትወድታላችሁ ብዬ ተስፋ አደርጋለሁኝ። መኩሩት ሞር ደግሞ በጨለማ ቢሆን ያምራል። መብራት አቅቷችሁ ምናምን ማለት ነው። እና መብረት መመጥ ብቻ ነው የስልክ ፍላሽ ብቻ ነው ያለው እና በጣም ነው የሚያምረው። ይሄ ፍላሽ ሲነሳ ከመጨረሻ ቀስ ይደምጥ ነው እና መኩሩት ትወድሳላችሁ። ቤት ስለፈረጋለኝ በጣም እየተመቸ ነው። አገን ስልካችሁ ላይ ምናልባት ውኃ እንዳይደፋ ዳይደፋ ይሄ ስስ የሆነ ስስ የሆነ ናይሎን አለ አይደል? እሱ መጀመሪያ ስልካችሁን ቢሰፍሉት ይሄ ካሜራ አካባቢ ያለው ሞርሱ ሸፈን ግል ያምራል። ምክንያቱም ምናልባት ውሃ ከተደፋ ካሜራ ላይ ወደ ትምህርት ላይ ስልካችን ላይ ያበረች ማለት ነው፣ እና ከተጠናቀቃችሁ ደግሞ ያን ያህል ትና ደግሞ አይደፋበትም። እና በጣም የተመቸኝን የአንዳንድ አንዳንድ ቪዲዮስ ውስጥ ላይ ነበር ያየሁት፣ እንደዚህ መኩር ምናምን በጣም የሚያምረው እና ለየት ያለ እንትን አለው መኩሩት፣ እኔ በጣም የተመቸኝ ነገራችን እና አሪፍ ነው ብላችኋለሁ። ደሞ ሲምፕል ነው ማለት ሲምፕል ነገር ነው። እዚህ አንድ ማስኪያ እርድ ነው፣ ከዛ አንድ ብርጭቆ ውሃ እና አንድ ብርጭቆ ከዛን የስልክ ፍላሽ ነው። እና ተወድታለችሁ መኩሩት፣ ውዶቼ ወዳችኋለሁ ሁላችሁም። እና ውድ ቤተሰቦቼን ሰብስክራይብ ላላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ላደረጋችሁ ደሞ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ቀጣይ ወደ ቪዲዮ እስከምንገናኝ በሰላም